የአንድ በትሽን ቃል እግዚአብሔር ሲጠቀም አየሁ፣ ስትናገሪ ሲያጸና አየሁ። ያ ብቻ አይደለም፣ የሆነ የክብር ሽልማት የክብር ሽልማት የክብር ሽልማት እና ሹመት ደግሞ ሽልማት ሹመት ደግሞ ሽልማት ምንድን ነው ሲባል፣ ምንም የለም እሷ ጋር ጌጣ አለ። ጃጃጃጃ ባክ ጅን ከፍ አድርግና ልባርክ በዚህ መንፈስ። ዛሬ የሹመት የሽልማት መንፈስ ያገኝ፣ ክብር ያግኝ፣ ጸጋ ያግኝ፣ ኃይል ያግኝ። እግዚአብሔር እንደዚህ አለኝ፣ በልዩነት ያስጀመርኳት ነገር አለ፣ በልዩነት ትቀጥላለች አለ። ብዙ ሰዎች ወደኋላ ሲመለሱ እሷ ወደፊት ትቀጥላለች አለ። አንዳንድ ሰዎች ወደ እስር ቤት ሲገቡ እሷ ወደ ክብር ቤት ትገባለች። ሰው ይስማ ሴጣን ይስማ ሁኔታ ይስማ ይሄ ይሆናል አሜን ይሄ ይሆናል በጓዳ የጮሽውን ጌታ ሆይ ያልሽውን የለመንሽውን የጩኸትሽን ድምፅ እግዚአብሔር ሰምቻለሁ አለኝ። የልመናሽን ድምፅ ሰምቻለሁ አለኝ። ምን እንደሆነ አላውቅም። ቤትሽን እንደገና እግዚአብሔር በአዲስ ሲሰራው አየሁ። ስራሽን እንደገና በአዲስ ክብር፣ በአዲስ ማዕረግ እግዚአብሔር ወደፊት ሲያስቀጥልሽ አየሁ። ለአገልግሎቴ የምፈልጋት ባሪያዬ ይነቻል። በቃ የሌላ መሆን አትችይም። እግዚአብሔር ለራሱ አበላሽቶሻል። ልክ እንደኔ ማለት ነው። ይስማማሻል? ይስማማሻል? ከዚህ በፊት ነው ከዚህ በኋላ ከልጅነት የጀመረው አገለግላል። ባለቤቴ ፓስተር ነው አገለግላል። አጨብጭቡ ለጌታ እግዚአብሔር እንደዚህ ያለኝ የሰማዩንም የምድሩንም መንግስት ታገለግያለሽ። አሜን ማንም አይከለክልሽም። ምንድን ነው እነቱ ዳይሬክተር ነኝ። አሁን ይሄ ጉዳይ የኔ ነው የኔ ነው ማለት ነው ሰጠውሽ። አሜን በቃ አሁን ደብሮኛል መልሽልኝ። መብ ነው አይደለም፣ መብቴ የማ ስለሆነ የእግዚአብሔር የሰማይ የሆነ ጊፍት ከእግዚአብሔር የተቀበላችሁት ነገር ከሆነ ግን ማንም ሊወስድባችሁ። ምን አይቼ መሰለሽ በትልልቅ ሰዎች መካከል አየሁሽ። መመሪያ ስትሰጫቸው አየሁ፣ ስትመሪያቸው አየሁ። እንደዚህ የበላይ ነን ያሉትን እግዚአብሔር የበላይ ሲያረግሻየው ከፊት ነን ያሉት ላይ ከፊት ሲያረግሻየው፣ ባክጩህና አሜን ስትል ይሁንል እግዚአብሔር የትውልድ እናት አረግሻለኋል። የትውልድ እናት፣ የትውልድ እናት፣ ለደከሙት እናት፣ አቅም ላጡት እናት፣ ለብዙ ባሪያዎች እናት አረኩሻለኝ። አላውቅም የሆነ ቢሮ የሚመስል ነገር ላይ እንደዚህ በተሽከርካሪ ወንበር ቁጭ ብለሽ አንቺ ሳታውቂው እንደዚህ ወደ ግራም ወደ ቀኝም ሲሰፋ አየሁት። ከዚህ ቀን ጀምሮ በአንቺ ላይ ከሚመጣው ከእግዚአብሔር መንፈስ የተነሳ በስራ ቦታ በቤት በቤተሰብ መካከል በከተማው ላይ በልዩነት እገልጥሻለሁ አለ። ይኸውልሽ፣ በታላላቆች አይን ውስጥ ስትገቢ አየው። ለዚህ ቦታ የምትገባው እሷ ነች። በዙሪያዬ ያለ ነገርን አይነግረኝ? ነገርሽ ሞተ ተቀበረ። በቃ ይቻለኝ አዲስ ነገር ማድረግ ሁልጊዜ ልማድ ያለው ጌታ፣ በቅርብ ጊዜ እግዚአብሔር የከተማውን አደባባይ ሰጥቶሽ በመስሪያ ቤትም በቤትም በነገር ሁሉ እግዚአብሔር ረዳኝ ብለሽ በምስጋናና በምስክርነት ስትመጫ ይሻለሁ። እግዚአብሔር እንደዚያ ላይ በተማማሉብሽ መካከል እኔ አምላክሽ እግዚአብሔር የልጅነትሽ አምላክ ተጠንቀቅልሽ ነው ያሳለፍኩሽ ያለ ይኸውልሽ፣ ጎትተው ሊጥሉሽ ያሉ የእህቶች እጃ ያለው በስራ ቦታ አካባቢ ላይ ሰበብ እየፈለጉብሽ ነው። አሳለፍኩሽ ያለኝ እግዚአብሔር በመካከላቸው አሳለፈሽ። እግዚአብሔር በምናቸው በመካከላቸው አዴ ጡመኔ ጡም ፈያኔ ፈያ ዋይን ሎም ቢሆን ሀበይ ጡሚ ዋተኮ እቺን ሴትዮ ሁለት ነገር አለ። አንድ፣ ሰፈሯ ላይ የምታስደግምባት ሴት አለች አካባቢ ላይ። ሁለት ደግሞ በባለቤቷ ላይ የሚሰራ የአውሬ መንፈስ አለ ሙስሊም ሰው

ሙስሊም ይ ኩርኮይ ዋ ኩራ እሺ ኤህ ዋ ወጩ ቤተን መንች ከ ኢ ማ ደግሞ ባለቤቴ እሺ ቢለኝ እንደው በዳዴም እየሄድኩ አመልከዋለሁ። አምነዋለሁ ይሄን ጌታ። ዘሬ ሁሉ አማኝ ነው። ይሄ በዘራቸው አይድረስ። ችግር የለም ማምዬ፣ በቃ ጸልዬ እሸኝሻለሁ። አሁን እኮ ታውቃላችሁ እናንተ የምታዩት የቆመች ጤነኛ ሴት ነች፣ ኦልሬዲ ውስጧን በልቶ ጨርሷል። በሽታ ውስጧን በልቶ ጨርሷታል። እንዲህ ባያት አንቺ ያው ሙሉ ሰውነትሽን ያምሻል። ባያት ከባወራችሁ እንደ ጤሶ እኮ እንደ እሳት ነው የሚያቃጥልሽ። እንቅልፍ የለሽም። ሐኪም የሚሰጠሽ ሁሉ መድኃኒት ለአንቺ ፈውስ አልሆነም። እንደውም ሌላ በሽታ ነው እየጨመረብሽ ያለው። ስለዚህ ኢየሱስ የሃይማኖት አባት አይደለም፣ ይፈውስሻል። ግን ደግሞ ከስጋሽ ፈውስ ይልቅ የነፍስ ፈውስ ይበልጣል። አንቺ ይህን ጌታ ዛሬ ብትቀበይ ያንቺ ባለቤት ማይቀበልበት ምንም ምክንያት የለም። እኛ እንጸልያለን፣ እግዚአብሔር ልቡን ያሸንፈዋል። ሰው እኮ መሞት ይሻልሻል ወይስ እንደው መኖር ይሻልሻል? ካሾኬ እሺ፣ ይሄው ከዚህ እሳት ልዳን እንጂ ከዚህ ቃጠሎ ልዳን እንጂ። አያችሁ ምን አልሽ? ጌታ መቀበል ትፈልጋለች። ትፈልጋለች በጣም ነው የምትፈልገው። ምን የሷ የጓደኛሽ እህት ምን ያህል ጊዜ ነው ከታመመች? ሶስት አመት ሐኪም መድኃኒት ምናምን ሰጥቷታል ሰላሳ አሁን የትኛውም ላብራቶሪ ማሽን ውስጥ ቢገባ የእሷ ደም ኬዙ ራሱ አይታወቅ ምን ብላ ህክምና ምንም ለውጥ የለም አታጨበጭቡም ለጌታ በናዝሬቱ ጌታ በኢየሱስ ስም በስጋና ደሟ ላይ የተቀመጠ ጨለማ አሁን ይነሳ

እዚህ ኩላሊቴን ጀርባዬን ምናምን ሁሉ የሚበላኝ አሁን አረፍ ያለው ደህና ነኝ። አያ አሜ መለሰች ያከም ንትች ለቀከሙ ሀኖኔ ለቀከመ ላ መለሰች የምትባል ሴትዮዋ ያውቃሉ ወይ አልኳት? አዋቃታለሁ። የት ነው የምታውቂያት? እኛ ሰፈር ላይ ቅድም ጌታ መንፈስ ቅዱስ ሲያወራ ይሰምታችኋል። ሰፈሯ ላይ ደጋሚ ሟርተኛ፣ ቤቷ ላይ ደግሞ እንደዚህ አይነት ሙስሊም ኦኬ ማዶ ያከምንት ይችላል ቃካም ኢጋጋሜ ኪን ጋጋሜ ኪን ሱመኔ ኪንነኔ በጣኮ በጥቃም ኢየሱስ ሱሜን። ጌታ ስሟን ነው የተናገረው። በስሟ ነው የተሰራባት፣ እንድትሞት ትሙት ተብሎ የተሰራባት ወር መስከረም ማለቂያ ጥቅምት መግቢያ አካባቢ ነበር። ግን እግዚአብሔር ጣልቃ ገባ። በምክንያቷ እሷንና ቤቷን እግዚአብሔር ሊታደግ ጣልቃ ገባ። አባቶይ፣ ስለዚች እናታ አመሰግንሃለሁ። በስሟ ላይ የተሰራ መሳሪያ ስለተሰበረ አመሰግንሃለሁ። ሙስሊምነች ነች አላውቃትም አላልክም፣ ጌታ ሲያበረይ ስለምታውቃት ስለሞት ክላት በልጅ በክርስቶስ ኢየሱስ ስም፣ አሁን ደግሞ ስለፈወስካት አመሰግንሃለሁ። ክብር ሁሉ ለስም ይሆን። ጌታ ሆይ፣ ፈቃድ ቢሆን ደግሞ ባለቤቷን በናዝሬቱ ጌታ በኢየሱስ ስም እና ስልጣን ብርሃንህን እንድታበራለት ኃይልህን እንድትገልጥለት ወደ እውነት መንገድ እንድትመራው በኢየሱስ ስም ጸለይ፣ አሜን። ከአንኪ ሰ ከታኬ አሳካም ጌታ ኢየሱስ ሆይ ጌታ ኢየሱስ አመሰግንለሁ አመሰግናለሁ። ዛሬ ዛሬ የምህረት እጅ የምረት እጅ በእኔ ላይ ስለመጣ በሌላ ስለመጣ አመሰግንለሁ አመሰግናለሁ። ጌታ ሆይ ጌታ ሆይ ከዚህ ቀን ጀምሮ ከዚህ ጀምሮ ዓለምን ዓለምን ክፉ ስራውን ክፉ ስራውን የስጋዬን ሀሳብ የስጋዬ ሀሳብ ክጄአለሁ ክጄአለሁ ከዚህ ቀን ጀምሮ ከዚህ ጀምሮ አንተ አንተ የህይወቴ የህይወቴ ጌታ እንደሆንክ ጌታ እንደሆንክ አዳኝ እንደሆንክ አዳኝ እንደሆንክ አምናለሁ አምናለሁ። ይህንንም ይህንንም በልብ ያመኘ በልብ ያገኘ በአፌ መስክሬ በአፌ መስክሬ ዛሬ ዛሬ ድኛለሁ ድኛለሁ። ጌታ ኢየሱስ ሆይ ጌታ ኢየሱስ ሆይ ስሜንም ስሜንም በህይወት መዝገብ ላይ በወት መዝገብ ላይ ጻፍልኝ ጻፍልኝ። ልጅህ አድርገህ ልጅህ አድርገህ ስለተቀበልከኝ ስለተቀበል አመሰግናለሁ። አሜን! እልልታ ጭብጨባ! ክብር ለናዝሬቱ ለኢየሱስ ይሁን። ዋው